አሁን በቃ አንል በቃ ከዚህ በኋላ ደም መፍሰስ የለበት። የኢትዮጵያዊ የካቲት ከሌላው ዓለም የካቲት የተለየ ነው ቢባል ልክ ይሆናል። የአድዋ ታሪካዊ ድል የተመዘገበበት፣ ለሺ ዓመታት የተዘረጋ ንጉሳዊ ስርዓት ያንኮታኮተ አብዮት የተጀመረበት፣ ለሺ ዓመታት የተዘረጋው ጉልታዊና ባለአባታዊ አገዛዝ ከኢትዮጵያ ጭቁን ገበሬ ትከሻ ላይ ይወርድ ዘንድ የመሬት ላራሿ አዋጅ የታወጀበት የትግራይ በረሃኞች የብሔሮችን መብትና የመልማት ጥያቄ ይዘው ዱር ቤቴ ያሉበት ፖለቲከኛ ወር ነው። የካቲት ፖለቲከኛው የካቲት ሁለት የኢትዮጵያ ጠቅላይ ሚኒስትሮች ስልጣን በፈቃዳቸው የለቀቁበትም ነው። አቶ ኃይለ ማርያም ደሳለኝና አቶ አክሊሉ ሀብትወልድ ሁለቱም ለአገር ሰላም ብለው የለቀቁት ስልጣን ለአገር ቀውስ ምክንያት ሆኗል። አቅም አተናል ብለው የለቀቁትን ዙፋን ከነሱ የባሱ አቅም ቢሶች ተረክበውት የሚሊዮኖች ጣር በርክቷል። በእርግጥ በአቶ አክሊሉ ሀብተወልድ ምትክ ስልጣን የያዙት አቶ እንዳልካቸው መኮንን በህዝብ ላይ የጨከነ ህዝብንም የጨረሰ ጦርነት የከፈቱ ስለመሆናቸው ታሪክ አልጻፈልንም። ሥልጣናቸውም ከአምስትና አራት ወራት አላለፈ። የተቀሰቀሰውን ህዝባዊ ቁጣ አርግበው የአገሪቱን መሠረታዊ ጥያቄዎች መልሰው ለ17 ዓመታት የእልቂትና የጦርነት ምክንያት ሆኖ የኖረውን የደርግ መንግሥት ለማስቀረት የሚያስችል አቅም አጡ የሚል ትችት ካልቀረበባቸው በቀር በአቶ እንዳልካቸው የሥልጣን ዘመን የተፈጸመ ልዩ ጥፋት አልተመዘገበም። በአቶ ኃይለማርያም ምትክ የመጡት የኢትዮጵያ ጠቅላይ ሚኒስትር ግን ዓለምን ጉድ ያስባለ ልኬት፣ ምድርን ያስጨነቀ ጭካኔ፣ ጠላትንም ወዳጅንም ያስገረመ ክፋት የፈጸሙ በሚል ታሪክም ዜናም እየዘገበላቸው ቀጥለዋል። ፋሽስቱ ግራዚያኒ ቢነሳ እኔማ ምን በደልኳችሁ ብሎ የሚገረምበት ግብፅ ለሺ ዓመታት ብዙ ደክሜበት ያልተሳካልኝን አንድ አብይ የሚባል ሰው በሰባት ዓመት ፈጸመልኝ ብላ የምትመካበት ሻቢያ ስልሳ ዓመት የለፋውበትን በሰባት ዓመት ባይኔ ያሳየኝ ብሎ የሚደንስበት የመከራ ዘመን ከኃይለ ማርያም ደሳለኝ ስልጣን መልቀቅ ወዲህ ሆኗል። የኃይለ ማርያም የስልጣን ለቀቅ ያለው ዜና ከተሰማ ባሳለፍኑ ሳምንት ሰባት ዓመት ደፈነ። አገሪቱን ለቀውስ የዳረገውን አገዛዝ አዋልደው በመለኮትም ጣልቃ ገብነት የመጣ ነው ብለው ገለል ያሉት ኃይለማርያም ቤተ መንግሥቱን ከለቀቁ ባሳለፍነው ሳምንት ሰባት ዓመት ቢሞላቸውም በዚሁ ባሳለፍነው ሳምንት ደግሞ የኮንጎን ችግር ፍታ ተብለው ሹመት ተሰጥቷቸዋል ተብሏል። የኮንጎ ሰዎች የአማርኛ ተረት ቢኖራቸው ኖሮ የራስ አሮብህ የሰው ልታማስል መጣህ።